አሰላሙ አሌኩ አምትላ ወርኪያች ሮሚዳ ስድስተኛ ቀን በእኛ ቤት ማለት ነው። እደጥለምደው በመጀመሪያው ሱፍራውን አስተካከልኩት ማለት ነው። አሁን ቀጽተው ወደ ክሽን ገብተን ነው ምግቡን የሚሰራው። ዳክ ስብ ስካቢ ያደረጋቸው ተከታከሉ እዚ ተቦላ ሰርቻዋለው ማለት ነው። ዛሬ ሰረጣችን ተቦላ ነው እዚህ ጋር ሾርባ በስጋ ሰርቻለው ማለት ነው። እዚጋር ሾርባ በስጋ ሰርቻለው። ከዛ ደግሞ እዚ ሲኒያ ሰርቻለው ማለት ነው። ኤሽ በቱቲላ ነው የሰራቱ በዶሮ ምናምን ውስጡ አድጌ ማለት ነው። ጆምናው ከዛ በግዶንስ ማምን አድጌ በጣም ነው የሚጣፍጠው። ሀታ እንደዚ ራሱ ሴት ደስ ስላ በነግራች ላ ሀታ እንደዚህ ሴታዎች ማለት ነው። እና በጣም ነው የሚጣፍጠው እንደዚ ፍሩን ከድቻለው። እንደዚህ ከፍሩር እንደዚህ አሁን አበቃ ማለት ነው። ፍሩን ትንሽ ብቻ ከላይ ብቻ ነው ነገራችን ላይ ያኔ ጁም ነው ቅልጥ እንድልልኝ ነው ያ ብዙ ሰዓት ለብዙ ሰዓት ፍሩን ውስጥ አላስቀምጥም ማለት ነው። ከስር ያለው ደግሞ ሰንዶዊች ሰች በዛ እየሞቀ ነው ማለት ነው። እዚህ ደግሞ ሳሙሳው ምናምን እየጠባበስኩ ነው ማለት ነው። በነገራችን ላይ ሳሙሳችን ይሄን መስላ ማሸል ነው። ተባከር ነው፣ ሾርባውን በስሏል። አሁን እንደዚህ ያረኩ ሰላ በዛ ነው የሳሙሳ ሲጠብሰው ማለት ነው። ሁለት ፍሬ አንዴ ነው፣ ምክንያቱም እንደዚ አራት አምስት አንዴ ከከተትኩበት ያን ግማሹ ሊቃጠልብኝ ስለሚችል ሁልጊዜም ያን ሳሙሳ ሲጠብስ ሁለት ፍሬ ለምሳሌ ብቻ ነው ማደርገው ማለት ነው። ተበላ ተጠጣ ያው እንደተለመደ ብለና ከትናንቱ ዛሬ ይሻላል። አሁን እኔም እንደዚህ እያየሁት ማለት ነው። በቃ ኩራብ ሽሪ ይህንን እንዳለ በነገራችን ላይ እኛ ሁልጊዜ ዕቃው መሬት ነው የምናደርገው ማለት ነው። ያቃጭሳ ከበሉበት ከጣውላ ምናምን አነሳለው። መሬት ነው የሚደረድሩት ልጆች ምራዎች ሲያመጡ ማለት ነው። እና አንድ ጊዜ ከመጣ ከዚህ ወደዚህ ቀየር ነው ማለት ነው። የመቅረቡን እቃ እንደዚህ ፏፏ ዘና አድርገን ጨርሰናል ማለት ነው። ጽድድድ አድርገነዋል። ገና አሁን ሻዘነኛ ጨረስን ማለት ነው። ጋዜ አሁን የሰሁር ጊዜ ነው፣ ወይስ ደግሞ ለሊት የሚበሉት ምግብ ጣውላውን እስካከልኩት ማለት ነው። እንደተለመደው ሰሁር ለሚበላው በዚህ ሰሁ ነው። እና ይህን ስፍራ ነው እንዘጋጀው። ከዛ ምግብ ልሰራ ከችል ገባ ነው ይህ ማለት ነው። አሳ ነው፣ አሳ ወይስ ሰመክ በአርብኛ ሰመክ ነው። እንደዚህ በበግዶ ንሽና በሽት ከሞተ ፍለዝ ወጥ እዚህ ዘይቱ ምናምን አድርጌ ቀሚሜው ተላጀ ለግማሽ ሰዓት አስቀምጬ ነበር። አሁን ቀጥታ ለአስር ደቂቃ ፍሩን ይከትና ይበስላል። ይሄንን አሁን ቀጥታ ወደ ፍሩን ነው የሚከተው ማለት ነው። ለአስር ደቂቃ ከላይና ከስር አደርጋለሁ። ማለት ነው፣ እንደምታዩት ከላይ እና ከስር አስር ደቂቃ አፉሩን ጥር ይበስላል። እዚህ ደግሞ ይሄ የአተር ወጥ ሰርተናል ማለት ነው። አሁን ይሄ እየበሰለ ነው፣ የአተር ወጥ ነው እና ዶሮም አለው ማለት ነው። በትናንሹ ከታት የአተር ወጥ ሰርቻ አለው ሰው። እዚህ ደግሞ ሲንክ፣ ኦ ማይ ጋድ፣ በጣም ያቃጥላል። እዚህ ደግሞ ድንች ወጥ ሰድቼ አለው ማለት ነው። ድንች ነው እስተኒ በደንብ ሸፍኛለሁ ማለት ነው። ይሄ ድንች ወጥ ነው። ቅመም ምናምን ቀምሜ ድንች ድንችና ትንሽ ዶሮ አድርጌበታለሁ። የሚበላው በነጭ ሮዝ ነው ማለት ነው። ገባቻ በነጭ ሮዝ ነው የሚበላ ያን ነው። ልጅየ ትንሽ እርድ ጨምረንበታል ማለት ነው። ገስ የሰሁሩ እቃ እንደዚህ ይመስላል። ዛሬ ማለት ነው እንደዚህ ይመስላል። ይህንን ይመስላል ማለት ነው። እዚህ ድረስ ለምታዩኝ በጣም አመሰግናለሁ። ላይክ፣ ሰብስክራብ፣ ሼር፣ ኮም ያርጋችሁ አበረታችሁን ማለት ነው። ሁሌም የሚሰሩ ሰዎችም አበረታታት አለባችሁ ማለት ነው። ቻው ቻው በሌላ ቪዲዮ እስከምንገናኝ